እንደ እኔ በየወሩ የወር አበባ ህመም ለሚያሰቃያችሁ ዛሬ ህመማችሁ የመጨረሻ ያደርግላችኋል። ህመም ለሌለባችሁ ቪዲዮውን ማሳለፍ ትችላላችሁ። እንደ እኔ ግን ለምትሰቃዩ በየወሩ በመዳም ቤት በመዳም ማድ ቤት መተኛት የሰለቻችሁ ዛሬ ይህንን ቪዲዮ እስከ መጨረሻው በማየት ህመማችሁን እዚህ ላይ ማቆም ትችላላችሁ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ሜደራ ነኝ ትዕግስት ናይ ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ብዙዎቻችን የምንሰቃይበት በተለይ በመዳም ኩሽና ሆነን ይህንን ህመም ማስተናገድ በጣም ይከብዳልና ዛሬ እጀላቸው የመጣሁት የወር አበባ ለሚያማችሁ ወይም ፔሬድ ይባላል በእንግሊዘኛው መሰለኝ እና የወር አበባችሁ ለሚያማችሁ ዛሬ መፍትሄ ይዤላችሁ መጥቻለሁ። ህመማችሁ ዛሬ የመጨረሻ ይሆናል ማለት ነው። እና ቤተሰቦች እንግዲህ ለእኔ እየጠቀመኝን ወደ እናንተ ለእህቶች ላጋራችሁ ብዬ ይዤላችሁ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት የወር አበባ ህመም ለሚያማችሁ በየወሩ እየተሰቃያችሁ ላላችሁ መፍትሄ የሚሆን የወር አበባ ህመም ማቆሚያ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ በማድረግ ሸር በማድረግ ጀምሩ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩ ወደ አሰራሩ ስንሄድ እዚህ ጋር እንደምታዩት ግማሽ ሎሚ ከግማሽ በለጥ ያለ ሎሚ በስላይስ አድርጌ ከትፌያለው። ከዛ በኋላ ደግሞ እንደምታዩት ዝንጅብል ነው። ዝንጅብል ይሄን ያክል ይበቃኛል። እሱንም እንደዚህ አድርጌ ልጠውና እጥብ አደርግና ያው በስላይሱ ከትፈዋለሁ ማለት ነው። በነገራችን ላይ ለቤተሰቦች ቪዲዮን እስከ መጨረሻው እዩት፣ ምክንያቱም መሀል ላይ ግብዓቶች ስለምጨምር፣ መጀመሪያ ብቻ ይታችሁ የምትወጡ ሰዎች ሙሉ ቪዲዮን ማየት አለባችሁ፣ ምክንያቱም ሙሉን ቪዲዮ ካላያችሁ ውጤታማ ስለማትሆኑ ማለት ነው። ከዛ እንደዚህ ዝንጅብሉን ስላይስ አድርጌ ከትፈዋለሁ። ከዛ የናና ቅጠል እንጨምራለን ማለት ነው። እንደምታየት አጥቢዋለሁ። ከግቢ ቆርጬ አጥቢዋለሁ። ንጹህ ነው። እንደዚህ ቀንጥሳችሁ ማጠብ ትችላላችሁ። ከዛ በኋላ ግብአቶች እንጨምራለን። እንደዚህ አድርጌ ይሄን ያክል ይበቃኛል። ስትሰሩ መጥናችሁ መሆን አለበት ማለት እንዴት ነው? መጠን አለው። አንድ ብርጭቆ ወይ አንድ ብርጭቆ ተኩል ወይም ሁለት ብርጭቆ ለክታችሁ ነው መስራት ያለባችሁ። ከዛ በኋላ እንደዚህ ከጨመርኩ በኋላ የሻይ ቅመም ቅርንፉን በመጠኑ ይሄን ያክል ይጨምራሉ ማለት ነው፣ አንድ የሻይ ማንኪያ ሙሉ የሚሆን ቅርንፉል ጨምር ያለው ማለት ነው። ከዛ ይሄን ነቅመ ምንድን ነው የሚባለው? ብላክ ፔፐር ይባላል። የቁንዶ በርበሬ ነው የምንለው እሱ ፍሬው ካላችሁ በፍሬው አምስት ፍሬ ትጨምሩበታላችሁ። አላችሁ ፍሬው ከሌላችሁ እኔ ፈጭቸዋለሁ። ስለዚህ ፍሬ የለኝም እና ትንሽዬ በሻይ ማንኪያ ግማሽ የሚሆን እጨምርበታለሁ ማለት ነው መጨረሻ ላይ ነው የምጨምረው ይሄን ግብዓቶችን እንግዲህ ጨማምሬ ያለው ከዛ በኋላ መጨረሻ ላይ የቁንዶ በርበሬውን ትንሽ የፓውደር እጨምርበታለሁ። ፍሬው ካላችሁ እናንተ እናንተ ፍሬው ካላችሁ በፍሬ አምስት ፍሬ ጨምሩበት። እኔ ያ ፍሬው ስለሌለኝ ትንሽ ዱቄቱን እንደዚህ አድርጌ ፓውደሩን እጨምርበታለሁ ማለት ነው። ከዛ ይሄንን ከጨመርን በኋላ ውሃችንን መጥነን እንጨምራለን ማለት ነው። እኔ አሁን አንድ ኩባያ እንደዚህ ጨመርኩበት፣ አንድ ኩባያ። ከዛ በኋላ ግማሽ ኩባያ ውሃ ደግሞ እንደገና ጨምርበታለሁ። አንድ ተኩል አንድ ኩባያ ተኩል የሚሆን ውሃ እጨምራለሁ ማለት ነው። ከዛ እንደዚህ አድርጌ ከጨመርኩ በኋላ ምን ጨምርበታለሁ መሰላችሁ? አንድ የሻይ ማንኪያ የሚሆን እርድ ንጹህ እርድ ሁሌ እንደምላችሁ ለፊት የምትጠቀሙትን እርድ ነው መጨመር። ንጹህ እርድ መሆን አለበት። እንደዚህ ለምግብ ወይም ደግሞ ቅመማ ቅመም የተጨመረበት እርድ ሳይሆን ንጹህ እርድ ለፊታችሁ የምትጠቀሙት ካለ እሱን ጨምሩ። ከዛ አንድ ሻይ ማንኪያ ነው የጨመርኩበት። ከዛ በኋላ ሰዓት ላይ ለሰስ አድርገን እንጥደዋለን ማለት ነው። እኔ በነገራችን ላይ የሞቀ ውሃ ነበረ ለሻይ የጣርኩት እሱን ነው። እንትን ያልኩት እየጨመርኩበት ከዛ እሳቱን እንደዚህ ቀንስ አድርጋችሁ ከ15 እስከ 20 ደቂቃ ስታቆዩት እንደዚህ ትንሽ ታክታክ ይልላችኋል። ከዛ ታወጡትና በጣም ሳይቀዘቅዝ ልክ በምት እንደ ልትጠጡት በምትችሉት ልክ እንዲቀዘቅዝ ታደርጉታላችሁ ማለት ነው። በጣም ሲቀዘቅዝ አይጠጣም፣ በጣም ትኩስ ሲሆን ደግሞ ያቃጥላልና እንደዛ አድርጋችሁ ታጠሉት አላችሁ። አሁን እንደዚህ አድርጌ አንተክትኬዋለሁ ከ15 እስከ 20 ደቂቃ ባለው ውስጥ። ከዛ በኋላ እናጠልና እንጠጠዋለን ማለት ነው። እዚህ ላይ የምነግራችሁ ምንድነው፣ ይማረራል ይመራል እና እንትን ታረጉበት አላችሁ። አንዴ ሻይ ማንኪያ የሚሆን ማር ማርት ጨምሮ እና ትጠጡታላችሁ ማለት ነው። በእውነት በጣም ቆንጆ ነው። በጣም አሪፍ ነው። በዛውም ክብደት መቀነስ ለምትፈልጉ ይሄ በጣም አሪፍ ነው። እኔ ግን ክብደት መጨመር ነው እንጂ መቀነስ አልፈልግም። ግን እንደዚህ ሲያመኝ ይሄንን ነው የምጠቀምና እስኪ ዛሬ ለምን ለቤተሰቦች አላጋራቸውም ብዬ ይዤላችሁ መጥቻለሁ። በተለይ በመዳን ቤቱ ናችሁ። እንደዚህ ፔሪድ ሲያምባችሁ በጣም ነው የሚያስጠላው ማለት እንግዳ ሲመጣባችሁ፣ እንግዳ ኑሮ፣ ስራ ሲበዛባችሁ፣ እንዲሁም ደግሞ የሆነ መንገድ ስትሄዱ በጣም ነው የሚያስጠላው በእውነት እና እንደ እኔ በህመም በወር አበባ ህመም ነው የምትሰቃዩ ይሄንን ጠጡ። በጣም ቆንጆ ነው። እኔም እንትን ነበር በፊት በፊት መድኃኒት እየገዛው ወስድ ነበር። በጣም ከማመሙ የተነሳ አሁን ግን የመድኃኒቱ ጥሩ አይደለም ምናምን ሲሉኝ ይህንን እያፈላሁ እየጠቀማለሁ ማለት ነው። እና በጣም ቆንጆ ነው። በጣም ይህንን ልክ ፔሬዳችሁ ሊመጣ ወይም እንደዚህ ሲያማችሁ አካባቢ ይህንን አፍሉና ተጠቀሙት። ከዛ በኋላ እንደፈለጋችሁ ስራችሁን ስትሰሩ ትውላላችሁ ማለት ነው። እኔ ከምጠላው ከህመም አይነት ይሄ የወር አበባ ህመም በጣም ነው የሚያስጠላኝ። በጣም ይሄን አንዳንዴ ንዴት ነው ሴት መሆናችሁ ብሎ አስጠላችሁ። በጣም ነው የምጠለው በጣም እና በጣም ነው የሚያመኝ። ለላችሁ ፈልጌ ነው እንደኔ የሚያማችሁ እንደዚህ እያደረጋችሁ ጠጡ። ትንሽ ይመራል፣ ያው እንትን አድርጉበት ብያችኋለሁ። አሰል ማር እና ቤተሰቦች ከወዳዳችሁት ላይክ ሸር፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ በሌላ በአዲስ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ